ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ አላችሁ? እንዴት ናችሁ? ሰላም ሁሉ መልካም። የዛሬውን እጥር ምጥን ያለች መልእክት የማስተላልፍላችሁ እኔ የራሴ ቅመም ነኝ። ራሴ ለራሴ ቅመምነት መጠሪያዬም የራሴና የራሴ ነው። ለቻናሉ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኑ እያልኩኝ በትህትና ጠይቃለሁኝ። ጠንካራውኝ ማለቴ ማንም እየመጣ የሚጥልሽና ማንም የሚያፌዝብሽ ስለ አንቺ ሰው እንዲያወራ በፍጹም አትፍቀጂ። ቢያወሩም ታያቸው፣ ያወሩ ግን ሰዎች ስለ አንቺ የሚያወሩትን ተከትለሽ እንዳትወርቂ በፍጹም ስለንቺ ስለ አንቺ መልካም የሚሆን ጥሩ ያውሩ። እነኛ ሰዎች እነኛ ሰዎች መከተልም ሆነ መስማት የለብሽም። ጥሩ ያወራውም ስትወርቂ፣ በተገላቢጦሹ ደግሞ ስለ አንቺ መጥፎ ማውራት ይጀምራል። መጥፎ ያወራውንም ደግሞ አትጥሊው፣ ጥሩ ያወራውንም አታድንቂ ስለአንቺ መጥፎ ያለሽንም ሰው ደግሞ አትጥሊው። ስለአንቺ መጥፎ ያወራው ሰው አንቺን ሊያበረታታሽና ሊያጠነክርሽ ስለሆነ ያንን ሰው እንደውም ጥሩ መጥፎ ባወራ ቁጥር የዛን ሰው ቃላቶች እየተከታተልሽ በመልካም እየተረጎምሽ ለመቆም ሞክሪ። ምክንያቱም በህይወታችን ሁለት ነገሮች አሉ፤ መጥፎና ጥሩ፣ መውደቅም መነሳትም። የመውደቅሽ ምክንያት ሰዎች ሊሆኑ ይችላሉ። የመነሳትሽ ምክንያት ሰዎች ግን ሰዎች ሰውን አያነሱም። እግዚአብሔር በሰዎች ላይ አድሮ አንቺን ሊያነሳሽ ይችላል። ስለዚህ ጠንካራ ስትሆኚ ራስሽ በራስሽ ለመቆም ትችላለሽ ማለት ነው። ጠንካራ ሴትና ምንም ነገር የማይበግራት ጠንካራ ሴት ሆኚ፣ ሰዎች ስለአንቺ የሚያወሩትን በፍጹም አትስሚ፣ ቦታም አትስጪው። ወሬኛ ሰው ሁሉ ጊዜ እንዳወራ ነው። ለሀሚተኛ ሰው ጆሮም አይንም አይኖርሽ። ምክንያቱም ሀሚተኞች ምንጊዜም ስራቸው እና ሙያቸው ሀሚት ስለሆነ ለሐሚተኞች ጊዜ አይኖርሽ። በእነሱ አሹፊ እንጂ የነሱን ወሬ ተቀብለሽ እና የእነሱ ኖሪ አምነሽ ሰዎችን አብረሽ አትሙ። ምክንያቱም ሰነፎች ምን ጊዜም ሀሚተኞች ስለሆኑ፣ ከሰዎች ጋር በፍጹም አትፎካከሪ። ከአንቺ በላይ ካሉት ሰዎች ጋር ፎካከራለሁ፣ በነሱ ጫማ ሄዳለሁ፣ ወይም ደግሞ ከነሱ እርምጃ እራመዳለሁ ካልሽ ተወርቂያለሽ። በራስሽ እርምጃ እና በራስሽ ልኬት ተራመጂ። የራስሽን ጫማ ጥልቂ እንጂ የሰውን ጫማ ጥልቂ። ምክንያቱም በራስሽ ጫማ ከሄድሽ ጫማሽ የራስሽ እና የራስሽ ነው። ምንም ሳይቆረቁርሽ እና ምንም እንቅፋት ሳይመታሽ መራመድ ከፈለግሽ በራስሽ የሚሆንሽን ቁጥር ጫማ አጥልቂ። በሰዎች ምክርና ሀሳብ አትራመጂ። የሰዎች ምክር መልካምም ጥሩም ሊኖር ይችላል፣ መጥፎም ሊሆን ይችላል። መጥፎንም ሳትንቂ፣ ጥሩንም ሙገሳ ሆኖ እንዳይጥልሽ ተጠንቅቀሽ በራስሽ ልኬት ሂጂ። አንድ ቀን አሸናፊ ትሆኛለሽ። ከአንቺ በላይ የደረሱትን ታላላቆችን ሰዎች አርያ አድርጊያቸው እንጂ እነሱን ለመሆን በፍጹም አትጣሪ። በህይወትሽ ሰው ምን ይለኛል ብለሽ አትኑሪ። ህይወትሽን ሰው ምን ይለኛል የምትይ ከሆነ ተሸማቀሽ ትኖሪያለሽ። ምክንያቱም አንቺ የምትኖሪው ስለ ሰውና ለሰው ብለሽ ስለሆነ፣ ሰው ምን ይለኛል የሚለውን ከውስጥሽ በፍጹም ማሰብም ሆነ ወደ ውስጥሽ ማስገባት የለብሽም። የምትኖሪው አንቺና አንቺ ነሽ እንጂ ሰው አይደለም። የአንቺን ህይወት የምትኖሪው አንቺ ነሽ እንጂ ሌላ ሰው አይኖርልሽም። ምክንያቱም ሰው ምን ይለኛል የሚለውን ሳይሆን እግዚአብሔርን አሳዝነዋለሁ ወይ፣ እግዚአብሔር በእኔ ያዝናል ወይንስ በእኔ ይደሰታል። ፈጣሪሽን ወይንም አላህን ፍሪ እንጂ ሰውን አክብሪ እንጂ አትፍሪ። ሰው ምን ይለኛልን ብለሽ አትኑሪ፣ ስለ ራስሽ ኑሪ። ሰው ምን ጊዜም አንቺ ከፍ ስቲ እና ጥሩ ስራ ስትሰሪ ስለማይወድ ለዛ ስራሽ አስተያየት ስለሚሰጡሽ ሰው ምን ይለኛል ሳይሆን ህይወቴ እንዴት ይሄዳል እንዴት ሰው እሆናለሁ በይ እንጂ ቀድመሽ ለመገኘት ጣሪ እንጂ፣ ሰው ምን ይለኛል በፍጹም አትበይ። ደክሞኛል አትበይ። ድካምሽን የምታቂው አንቺና አንቺ ብቻ ነሽ። ስለ ድካምሽ ለሰዎች አታካፍሊ። ለምን የደከመሽን የውስጥሽን ቁስል የምታቂው ለራስሽ። በድክመት መሃል ብርታት፣ ጥንካሬ ምን እንዳለ ማወቅ አለብሽ። የደከመሽ ስለሰራሽ ነው እንጂ ቁጭ ብለሽ የሚደክምሽ ይችላል። ወሬም ይደክማል። ግን ደክሞኛል ብለሽ በፍጹም ህይወት ደክሞኛል ወይም ታክታኛለሽ ብለሽ ለሰዎች አታማክሪ። ሚስጥር፣ ለራስሽ ሚስጥርሽን ለራስሽ ድክመትሽንም ብርታትሽንም ለራስሽ ያዥ። ራስሽ ከራስሽ ጋር ታገኝ እንጂ ለሰዎች ድካምሽን በፍጹም አትናገሪ። ለሰዎች ጠንካራ ነኝ ብለሽም አትንገሪያቸው። ምክንያቱም የአንቺ ጥንካሬ የማያስደስታቸው ብዙ ሰዎች ስላሉ ጥንካሬሽንም ለራስሽ ያዙ። ሚስጥር ነው። ህይወትሽ ለራስሽ ሚስጥር ትሆንሽ። አንድን ሰው እወደዋለሁ ወይንም ደግሞ እጠለዋለሁ ብለሽ ለሰው አትናገሪ። መውደርሽንም መጥላሽንም ለራስሽ ያሹ። ምክንያቱም የጠላትሽ ጠላት ያው ጠላትሽ ነው፣ ግን ይወዳጅ የጠላትሽ ጠላት ወዳጅሽ ላንቺ ሊሆን ስለሚችል ለሰዎች ያንን ሰው እወደዋለሁ ወይም እጠለዋለሁ ብለሽ በፍጹም ለሰዎች አትናገሪ። ምክንያቱም ባንቺ ሊጠቀሙብሽ ይችላሉ። ባንቺ በወዳጆችሽና በጠላቶችሽ ሊጠቀሙብሽ ስለሚችሉ የሰውን መውደድሽንም ሆነ መጥላትሽን ለራስሽ ብቻ ያዥ። በተለይ በተለይ በአረብ ሀገር የምትኖሩ እህቶቼ ማለት ነው። ከምንም እና ከማንም በላይ ጠንካራና ብርቱ ነን። ከምንም ከማንም በላይ ጥንካሬያችንን ግን ችለነው የምንኖረው እኛ ነን። ህመማችንንም ደግሞ ስናወጣው የምናወጣው እኛ ነው። ብዙ ብዙ ያልወጡና ያልተነገሩ ህመሞች አሉ፣ ግን እንችላቸዋለን። ጠንካሮች ነን። ከኛ ከአረብ ሀገሮች ሴቶች ከአረብ ሀገር እህቶች ብዙ የምትማሩት ነገር አለ፤ ጥንካሬን፣ ትዕግስትንና ብርታትን አልሸነፍ ባይነትን። ስለዚህ እኛ ጀግኖች ነን፣ አንሸነፍም። ምንም ቢመጣ ምንም ቢፈጠር፣ ምንም እማይበግረን ብንኖር የአረብ ሀገር ሴቶች አታይም እኔን አታይኝማ አሁን ላይ ሙቀቱ በጣም አርባ ሶስት ዲግሪ ላይ ሆኖ ሆኜ ነው ማወራችሁ። አየሩ በጣም ሞቃት ነው፣ በጣም ከባድ ነው። ግን የፊቴ ላይ ደስታ ይታያል። ለምን? ይሄ ላቤ ነገ የምደሰትበት ነው። ነገ የራሴን ህይወት የምመራበት ነው። ድክመት አይደለም፣ ጥንካሬ ነው። ለሰዎች ጥሩ ሞዴልና ጥሩ ትምህርት የምንሆነው እኛ ነን። ከተማራችሁ ከኛ ተማሩ። እንደ ሻማ ቀልጠን እኛ ሳንማርና እኛ ምንም ነገር ሳይኖረን ስለ ሌሎች የምንኖርና ሌሎችን የምናስተምር ሌሎች ቆመው እንዲሄዱ ሌሎችን እንዳይራቡ የምናደርግ እኛ ነን። የመዳም ቅመሞች፣ የራሳችን ቅመሞች ብርቱ ሴቶች ነን። በደካማ ጎናችን እየመጣችሁ ለመስደቡም ሆነ ለማንቋሸሽ እኛን አትሞክሩም። ምክንያቱም እኛ ጀግኖች ነን ብንሰደብም ምንም ብንል እኛን የሚደርስብን የሚያክልን ማንም ሰው ስለሌለ